ሀይሚ ከሀገር ልትወጣ ስለሆነ ነው ብሩክን የተሰናበተችው። መናገር አልፈለገችም እንጂ ከሀገር መውጣት አስባለች። ምክንያቱም ትናፍቀኛለች ያለችው ልትሄድ ስለሆነ ነው። እሱ ደግሞ የት ልትሄጂ ነው አላት። ስለዚህ ሀይሚ ከሀገር ልትወጣ ነው። ውነት ውሸት የምናወራበት ይሆናል። ሌላ እንግዲህ ሀይሚ በጠቅስ አንዳንድ ሀሳቧን ገልጻለች ማለት ነው። እንግዲህ ከፍ እንዳልክ የሚገባ ዝቅ ስትል ነው ብላለች። በነገራችን ላይ ትናንትና እንግዲህ ባደረገችው ነገር አንዳንድ ሰዎች የሆነ አስተያየት እየሰጡ ነበረ። ምንድነው? እነሱ እያሉ ያሉት በቃ ከሱ መለየት ስለማትፈልግ ይሄው ተለማመጠችው። ድሮም እኮ ካለሷ አይሳካላት ምናምን ላላችኋት ሰዎች መልስ ነው። ገባችሁ አደለ? ዝቅ ስላለች የተዋረደች ምናምን አይምሰላችሁ። ምክንያቱም ከስድድብ፣ ከጸብ፣ ከግጭት፣ ከንትረክ የሚገኝ ነገር ስለሌለ ነው እሷ ይህን ነገር ያደረገችው ማለት ነው። መለየት ካለን በሰላም መለየት ነው። አሁን ሄለንና ማርክ ሲለያዩ እኔ እንዴት እንዳዘንኩ በፈጣሪ ስም፣ እስከ ሳምንት ድረስ በቃ፣ ወይ ወይ ወይ የነሱ ጊዜ፣ በፈጣሪ ስም በጣም በጣም ነበር ያዘንኩት። እና እነ ሀይሚ ግን ተስፋል እንደሚገናኙ ድጋሚ፣ እነሱ ከኋላ ተነጋግረው፣ በቃ ቁርጥ ያለ ነገር ነው የተናገሩት። ሶ እነ ሀይሚና እነ ብሩክ ግን የሚያለያያቸው ነገር በጣም ሲምፕል ነው፣ የለም ሲጀመርም ማለት ነው። እና ከሀገር ልትወጣ ነው፣ ውነት ነው ውሸት ነው፣ ሌላ ሄሉ ናተኝ፣ ሄሉ እንግዲህ የኔ ውድ ነገር እንግዲህ ፈጣሪ ይጠብቅሽ ነው፣ ሌላ ምንም አሁን ላይ ለመተቸት ራሱ ከባድ ነው። አሁን ቢኒያም እንደዚህ ያደርጋል ብላችሁ ታስባላችሁ? እንግዲህ ፋይሉን ሙቤ ለሄሉ አሳይቷታል። ድራማ በነገራችን ላይ ድራማ አይሰሩም ሄሉና ሙቤ አይዋሹም። ስለማይዋሹ ነው ብዙ ሰው የማይከተላቸው። የሆነ እውነት ስለሚናገሩ ደማቸው መራራ ነው። እና ሙቤ ውሸት አልሰራም ብሎ ነው ከነ አብረሽ ከጓደኞች ሁሉ ርቆ ብቻውን እየሰራ ያለ ሪያሊቲ ነገር። እና ሙቤ አይዋሽም። ሲቀጥል በመጀመሪያው ቀን ደግሞ ወላሂ ብሏል። ሶ ይሄ ነገር የተቀነባበረ ሊሆን ይችላል በሙቤ አማካኝነት ያው እንግዲህ ሄሉና እሱ እንዲለያዩ እንግዲህ ባለፈው ብዙ ሰዎች አብረው ሲመጡ ሄልንና ቢኒ የሆነ ፎቶ ፖስት ያደረጉ ጊዜ ተቃጥላችሁ ነበር፣ ንድድ ብሎ ነበር። ቲክታክ ላይ ፎቶዋን እየዘቀዘቁ አንዴ እናቷናት አንዴ አጎቷ አንዴ አክስቷ እያሉ እያመጡ ነበር። ያኔ ደስተኛ ስለሆነች ተቃጥለው ነበር። አንዳንድ ሰዎች ግን ማለት ነው በቃ ጸባያችሁ ከሰይጣን እኩል የሆነ እንደውም ከሰይጣን በላይ ሁሉ ናቸው። ሰው ሲያዝን ሲያለቅስ በጣም የምትደሰቱ በጣም ደስ የሚላችሁ ሰዎች አላችሁ። እና ያኔ ሄሉ ስትሰቅ በጣም ተቃጥረው ነበር ንድድ ብለው ነበር። እና እንግዲህ እናንተ ሰዎች ልትሆኑም ትችላላችሁ። ሰው አሁን ላይ ጸጥ ብለዋል። እያለቀሰች ስለሆነ አሁን ስለ ሄሉ አያወሩም፣ ትተዋል። ስለ ከፋት ስለ ተራራቁ ይህ ችግር ስለ ተፈጠረ ደስ ብሏቸው አሁን ምንም እያሉ አይደለም። ነገር ግን ባለፈው ደስ ሲላት በጣም ብዙ ነገር እያሉ ነበረ። ይሄ ቀን እንዲመጣ እንድታለቅስ ስለሚፈልጉ ነው። እና የእውነት ከሆነ ቢኒ እንደዚህ አድጎ ከሆነ እሰየው፣ ደግ ፈጣሪ ስለሚወዳት በጊዜ አሳወቃት። በቃ በጊዜ ማወቋ ሙቤ ልኮላት ነው ፈጣሪ። እስከ መጨረሻው ቢሄድስ መጨረሻ ላይ ቢሆንስ? የእውነት ከሆነ ግን ደግሞ ለመፍረር ትንሽ መቸኮል የለብንም። ሙቤ ራሱ እርግጠኛ አይደለም ሂዶ መቅረጹን እንጂ እውነታውን ሌላ እውነት ሊኖረው ይችላል እያለ ነው። እኔም እንደዛ ነው ምለው ምናልባት የስራ ባልደረባው ልትሆን ትችላለች። ለቲክታክ ቪዲዮ ሊሆን ይችላል፣ ለዩቲዩብ ሊሆን ይችላል፣ ለፊልም ሊሆን ይችላል። እንግዲህ ሙቪና ቢኒ ምን እንደሚሰራ ቢኒን በደንብ ስለማያቅ፣ ምናልባት ፊልም ሊሰራ ይችላል። ምክንያቱም ሞዴል ስለሆነ ሶሻል ሚዲያ ላይ በደንብ ስለሚታወቅ በቲክታክ ምን ብቻ ሶሻል ሚዲያ ላይ አክቲቭ ይመስለኛል። ዩቲዩብ ላይ በደንብ ባይሰራም ለዛም ነው ከሄሉ ጋር እየሰራ ያለው ሰው ፊልም ሊሆን ራሱ እኮ ይችላል። እንደዚህ ብላችሁ አስቡ። ዞሮ ዞሮ እውነቱን በደንብ ከሱ እስኪ ዛሬ እንግዲህ ሄሉና ቢኒ ይገናኛሉ። እንግዲህ ዛሬ እውነቱ የሚወጣ ይሆናል ብዬ እኔ ቢኒ እንዴት ነው በዚህ ልክ ሊያስመስል ይችላል? ወይ ነው እኔ ጥያቄ እኮ እንዴት ሊያስመስል ይችላል? እስከ ዛሬ እንዴት ቆየ? እንዴት ስተለማመጣት ሲቀጥል ደግሞ ሚስት ወይ ፍቅረኛ ካለው ከሄልን ጋር እንደዚህም ሁሉ ነገር በሶሻል ሚዲያ በይፋ ሲያወራ ጓደኛ የተባለችው ሚስት የተባለችው የት ነበረች? ለምን አልመጣችም? ብቻ ብዙ ማውራዴን። ስለሄለን፣ እንዴት ናቸው? ደህና ናቸው፣ በጣም ደህና ነ እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ ጋር ሁሉ ሰላም አሸዊና ነው። እንግዲህ ሰሞኑን ሶሻል ሚዲያ ላይ ምንም ደስ የሚል ነገር የለም። ይህም እንዱ ለመሳቅ ለመዝናናት ራሱ የሚሆነኝ አጠብኩ እና አብረሽ ትንሽ ፈታ እያደረጉኝ ነው። አብረሽ ፌን ተበላ አይደል? ትናንትና እኔን ወንድሜ አፈር በበላውልህ። አይ አልተረፍክም እኮ። ለምን ስትወድቅ ካሜራውን አልደቅናችሁም? ለምዶ ካሜራችሁን አዞራቸው ከወደቀ በኋላ ያሳያችሁ ሲወድቅ ሁሉ ማየት ነበረብን። እና የእናንተ ድራማ በፈጣሪ ስም ፈኒ ነው፣ ፈኒ ነው። በቃ ወይ ጉድ! ወይ ሩታ የአንቺ ጉድማ ያልቀምን ማ ትቻታለሁ፣ ብያት ብያት ትቻታለሁ። እና የማይመቻችሁን ሰው እንግዲህ እንደዚህ እርግፍ አድርጋችሁ መተው ነው በቃ። አየው አየው፣ ምንም ሰራቸው አልጥመኛል። አሁን ቪዲዮቸው ራሷ ላይም ና ምልላችሁ ፈልጌ ነው እንግዲህ፣ በአዲስ ቪዲዮ ነው የመጣውት። ስለ ሀይሚ መጀመሪያ ላውራላችሁ። ሀይሚ ከሀገር ልትወጣ ነው፣ ብሩክን የተሰናበተችው ለዛ ነው። ብዙ ዩቱበሮችም እንደዚህ እያወሩ ይገኛሉ። እንደዛ አይደለም ጋይስ። በሰላም መለያየትና ከሀገር መውጣት ምን አገናኘው? ሲጀመር ከሀገር ምትወጣ ሀይሚ ምን ብላ ነው? ለምን ስትወጣለች? ሲቀጥል ደግሞ እስከ መጨረሻው የምትለያይ ስልኳ ልዘጋ ነው ስልኬ ልዘጋ ነው ብላለች። ምክንያቱም ስልኬ ልዘጋ ነው ያለችበት ምክንያት እየተገናኙ እየተጨቃጨቁ ይሄ የተናገሩት ነገር እየከሰሳት ነው። በጣም ደብሯታል። እንደ ወደኋላ ተመልሳ ስታዩ እንደዚህ መነጋገራቸው አናዷታል። ከዚህ ሁሉ ነገር ስልኬን ብዘጋ ኑሮ ሰው ባያገኘ ኖሮ ከብሩክ ጋር አልገናኝም ነበር። ሰው ባይደውሉልኝ ስገናኝ ደግሞ እንደዚህ አልበሻሽቅም ነበር፣ ይህን ቃላት አላወጣም ነበር ማለት ትጀምራለች። አንዳንዴ መጥፎ ቃል ከመናገር ዝም ማለት ይሻላል። ለማይሻሻል ነገር ና ሀይሚያሁን ጭቅጭቅ በቃን ነው እሷ ያለቻለችው፣ እንጂ ከሀገር ልትወጣ ነው የሚል ከአንድ በቷ አልወጣም። ውሸት ነው። ልትወጣ አትችልም። ምን ብላ ነው የምትወጣው? ከሀገሯ ላይ በደንብ እየሰራች ነው ይሄ ይህን አሪፍ ስራ እየሰራች ይህን ስራ ተታ የትም ልትሄድ አትችልም። ሲጀመር ከዚህ የበለጥ ስራ ስለማታገኝ ምናልባት ከቅዱስ ጋር ልትሰራ ትችላለች። አንዳንድ ቪዲዮ ምናልባት ብሩክ ይቅርታ ካልጠየቃት ምናምን። ብሩክ ደግሞ 250 ሺህ ገብተሃል፣ ኳን ገባህ ኮንጌራ በያለው ብራዘር ግን ደግሞ ሊታረቁ ይችላሉ። አሁንም ቢሆን እኔ ተስፋ አልቆርጥም ተስፋ አልቆርጥም። በተለይ የትናንትናውን ቪዲዮ ሳየው ሰው ከሀገር ልትወጣ ነው የሚለው ነገር ውሸት ነው። ምንም አይነት እውነት የሚባል ነገር የለውም። እንግዲህ ሀይሚ መራቅ ፈልጋለች ትንሽ። እኔም ብያለሁ ራሳቸውን ሁለቱም ያዳምጡ ነው ያልኩት። ሀይሚም ከቅዱስ ጋር መበሻሸቁን እየመጣች ብሩክም ከሊንዳ ጋር መበሻሸቃቸውን አቁሞ ራሳቸውን ማዳመጥ አለባቸው። ሀይሚ ሁለት ሶስት ቀን ስልኳን አጥፍታ እንደሁም ቤተ ክርስቲያን ሄዳ ጸሎት ብታደርግ ሁሉ ነገር የሚስተካከል ይመስለኛል። ብሩክም እንደዛው እንደሁም እንደዛ ማስባል ሊሆን ይችላል። ሀይሚ እንደዛ አስባ ነው የሚሆነው። ስልኬን ላጠፋ ነው ካለች ካጠፋች ግን ያጠፋች አይመስለኝም። ቲክታክ ላይ ስቶሪ አድርጋ ይቻታለሁ። ብሩክ ማለት ሰው ዛሬ በእርግጠኝነት ብሩክ ና ሀይሚ በሌላ ቪዲዮ ይመጣሉ ወይ በይቅርታ፣ ወይም ደግሞ ብሩክ ያለውን ነገር ለማስረዳት ይሞክራል ብዬ ነው ማስበው። ከሀገር የሚያስወጣት ምንም ነገር ስለሌለ ማለት ነው። ምን ብላ ትወጣለች? ስራ እየሰራች ነው ምናምን ምናምን። ግን ደግሞ በቃ ጸጸታት ያደረገችው ነገር ብሩክ እንደዛ ሲያደርግ እሷም እንደዛ ማድረግ እንደሌለባት ተሰማት። ምክንያቱም በአንድ ላይ ስትኖሩ መቻቻል የሚባል ነገር አለ። አንዱ ሲያጠፋ አንዱ ማለፍ ምናምን በቃ እንደዛ አይነት ነገሮች አሉ። ግን ደግሞ አብዛኛውን ኒጀት ተበድላለች ብዬ የማስበው እሷ ናት፣ ከመጀመሪያው እስካሁን ድረስ ማለት ነው። አሁንም ቢሆን በቃ ሁሉም ነገር ይቅር ብላ ነው በቃ። በጣም ብልጥ ናት። ነገሮችን በጥበብ መፍታት ትፈልጋለች እንደዚህ በጸብ በእሷ ምክንያት እንግዲህ የብሩክ እናት ፎቶ ሲዘቀዘቅ እየተወቀሰች ነው ሀይሚ። እህቶቿም እንግዲህ እረፊ የሚሆነሽን ሰው መርጠሽ ቀጤ እንደዚ አይነት ስራ ትስሪ ጥሩ አይደለም እያሏት ስለሆነ የቤተሰብ ምክር አለ። እንደገና ሶሻል ሚዲያ ላይ የምታየው ግሩፕ ተከፋፍሎ የብሩክን እናትም ሲሳደጉ ነበር የእሷም እናትና አባት እንዲሁ ተዘቅዝቀው የእሷ ፎቶ ተዘቅዝቆ በጣም ብዙ ነገር እየሆነ ስለሆነ በቃ በሰላም እንፍታው የሚል ሀሳብ ነው እሷ ላይ የመጣው ሶ የኔ ጥበበኛ ነሽ የምር የኔ ውድ ማለት ነውና እንግዲህ እኔ እንደዛ ተወጣለች ብዬ አላስብም ወይኔ ደቂቃው ሄደ ስለ ሄለን ሳላወራ ወይኔ ዘጠኝ ደቂቃ ወራው ደግሞ ቪዲዮ ይረዝምባቸዋል ብዬ ኮነውና የሔሉ ጉዳይ እኔ በጣም ነው ግራ የገባኝ። በእውነት አንደኛ ቢኒ እንደዚህ ያደርጋል ብዬ በጭራሽ ነው ማልጠብቀው። ሲቀጥል ደግሞ ካለውስ እንዴት ነው ጓደኛው ከሔሉ ጋር እንደዚህ እየሰራ በሶሻል ሚዲያ ወጥቶ ዝም ያለችው ደግሞ ይሆናል ብዬ ማስበው። ወንድ ልጅ አይታወቅም እኮ አይታወቅም። እንደዛ ለጠረጥሬ የቻልኩት እህቱ ባለፈው መታ እንግዲህ እንዲለያዩ ፈልጋለሁ ያለችው ምናልባት ይህን ነገር ልታቅ አቃ ነው እንደሚል ሀሳብ አእምሮ ውስጥ መጣ። ምን አውቃለሁ። ጓደኛ እንዳለው የምታቅ ከሆነ እሷ ጋር እንዲሆን አትፈልግም። የቢን እህት ማለት ነው እንግዲህ በኋላ ወይም እሱ ለፈተና ነው ብ ብሏት ጫና አድርጎባት ሊሆን ይችላል። ዞሮ ዞሮ ዛሬ እንግዲህ እውነቱን የምናቅ ይሆናል ማለት ነው። ሚን እንግዲህ መጥቶ ቪዲዮን ሳይ ምን አይነት መልስ ይሰጣል። ከሱ ነው እንግዲህ እውነትውን ውሸትውን የምናየው ከሚሰጠው መልስ ይታወቃል። ሲጀመር ምን ብሎ ሊያስረዳን እንደሚችል እንግዲህ የምናየው ይሆናል። ሔሉ የኔ ውድ ነገር፣ የኔ ቆንጆ፣ በቃ እኔ እንጃ ብቻ። የኔ ምስኪን በጣም ነው የምታሳዝነኝ፣ የኔ ውድ ነገር ማለት ነው። ምክንያቱም በቃ ፈጣሪ ጠብቅሽን የውድ ነገር እንግዲህ እግዚአብሔር ላንቺ ካላለው አይሆንም በቃ ላንቺ ያለው ይመጣል ደግሞ ብዬ ነው ማስበው ለማንኛውም ሰላማችሁ ይብዛልኝ ማታ እንገናኝ እሺ ውዶች